እንደ ሩጫም ጀመርሽ እንዴ? አዎ ሩጫ ብዙ ነገር ስለሚያስገኝ እኮ ሰው ሁሉ ተፈጠን እያለ ነው። እስቲ ሊያው እስቲ አምጪ ወደዚህ ጋር። እሺ የሚገርም ነው። በመጀመሪያ ደረጃ ግሩም ደህና ነው፣ ዳሩ ግሩ ደህና ነው፣ አሰራሩ አፈጣጠሩ ደህና ነው፣ ግርነቱ ደህና ነው። ትንሽ እንደማበጥ ብሎ እንግዲህ ካልሆነልን እንለውጠዋለን። ግን ብዙ ስራ አለ ቢቀየር ነው የሚሻለው ዶክተር ነው ቢቀየር ነው ግን የሚያንቀሸቅ ግር እንዳይሆን ነቃለ እንግዲህ የሚታያለ የሚታዘዝ ህክምና አለ አጠገብሽ ነን እንግዲህ አመሰግናለሁ ዶክተር ለእኔ ብለው ዛሬ ቤታችን ድረስ ለእኔ ደርሰውልኛል በጣም እናመሰግናለን ስለመጡ ዶክተር አያሌው ጥላሁን ይባላሉ ከባርሴሎና ጀምሮ ሰባት ኦሎምፒኮች ላይ ከአትሌቶቻችን ጋር እየሄዱ ድል ይዘው ብዙ ሜዳሊያዎችን ይዘው የመጡ ሰው ናቸው። እንዴት ነው ነው ይዤ የመጣሁት? ድልም አለ፣ ሀዘን አለ። ደርሶ መልስ ነው። ደርሶ መልስ ነው። ማሸነፍ መሸነፍ ያለ ነው። ከልዩዎች ጋር ነው የኖርኩት ልጆች ድንቆች ጋር ነው። አይለመድ ነው። ድል ነው እኮ የተለመደው። በአብዛኛው ሌላ ቦታ ሌላ ሀገር ሁለተኛም ሶስተኛም ሲወጡ ኦሎምፒክ ላይ በጣም ይጨፍራሉ። እስከ አስረኛ ድረስ አስረኛ ድረስ። አንድ ጊዜ እኛ ደራርቱ ባርሴሎና አሸንፋ ስንመጣ አውሮፕላን ላይ ግሪኮቹ ይጨፍራሉ። እኛ ደግሞ ግራ ገብቶ እኛ እኮ ዝም ብለን

ችግሩ ምንድን ነው? እኛ ጋ አንደኛን ነው የምንወደው፣ ሁለትና ሶስት ያስጠላናል። ያስጠላል። እኔም ነኝ እኮ የሚያስጠላኝ፣ እዛ አጠገባቸው ያለሁት ሁለተኛ ሲሆን ደስ አይለኝም። በምንም ያው ካላንድ አልወድም። እሑድ ቤታችን እሑድ ቤታችን ወድጄዋለሁ። እሑድ ቤቴ ስውር ነው። እሑድ ቤቴ ትልቅ አጀንዳ ነው። እሑድ ቤቴ ዕድር ነው። እሁድ ቤቴ እቁብ ነው። እሁድ ቤቴ የወለደች የምትጠየቅበት ክርስትና የሚነሳበት ሐዘን የሚደረስበት ሰዎች ጉዳያቸውን ከግብርናው ከንግዱ ከምኑ ውጪ ቁጭ ብለው ቁጭ ብለው የቆዘሙትን በሙሉ ያለታም የሚፈቱበት ነው። ስለዚህ እሁድ ትልቅ ፒክቸር አለው። በጣም ጥሩ መስመር ነው የተጀመረው። እሁድን ማስፋት አለብን። እሁድ በቤት እሁድ በግለሰብ እሁድ በማህበረሰብ፣ እሁድ በሀገር፣ እሁድ በዓለም ብሎ በሰፊው መሄድ ይቻላል። እና እሁድ እኔ በጣም ደስ ብሎኛል እንደዚህ ሱፐር ኤሊቶች ጋር መጥቼ እናንተን የማያችሁ በቴሌቪዥን በምን ነው ዛሬ እዚህ በመምጣቴ ልዩ ክብር እና ራሴም ውድ ሆንኩ እንደ ብዬ በቃ ለምሳሌ ለራሴ ክብር ተሰማኝ። ይሄ ነው መከባበሩ ራሱ። እዚህ በመጠራቴ ራሱ ክብር። እኛ እንደውም እሁድ ቤትን ቁጭ ብለን ስናወራ ርዕሳችን ያደረግነው መከባበር በሁሉ ቦታ ይገለጻል። ስንገልጸው ስንገልጸው በጣም ሰፊ ነው መከባበር። ከዚህ አሁን ለምሳሌ አንቱታ ድሮ ሚስቶች ባሎቻቸውን አንቱ ይሉ ነበረ። አክብሮቱ ያን ያህል የገዘፈ ነው። እኛ ደግሞ አውርደን የምንወደውን ሰው አንተ እንላለን። በዛ ውስጥም አክብሮት አለ። አሁን አንተ እንደምንልህ ማለት ነው። ስንት ሙያ ያለ ሰው። እስቲ አሁን አንተ ስለ አክብሮት ዶክተር ዘርዘር አርግና፣ በአትሌቲክሱም በሕክምናውም ያለው የመከባበር ሁኔታ መከባበር ሲኖርና መከባበር ሳይኖር የሚያመጣው ልዩነትን እስቲ ዘርዘር አርገ በሙያ ያስረዳን። እንግዲህ መከባበር ያው እንዴት ይቀመጣል ባካቸው? ዘመንኛም ነው መከባበር፣ ዘመንኛ ነው። እኔን እና ቤተሰቤን በተመለከተ መከባበር በእኔ ዘመን በገጠር በጣም ውድ ነው። ማክበር ልዩ ነው። አባትን ማክበር፣ እናትን ማክበር ያለችው ቤት እንኳን ሳሎን አትቀመጥም፣ ጓዳ ነው የምትቀመጠው። አባትህና እናትህ አዩሃ ላይ ይሁን በወጡና በገቡ ቁጥር ብድግ እንዳልክንም፣ ይሄ በጣም በልዩነት ነው። ወደ ትምህርት ቤት ደግሞ ስትራመ ስትሄድ፣ ሰፈራችን ወተን በጭቃ ስንጫወት፣ በጨርቅ ኳስ ስንጫወት፣ አስተማሪ ከመጣ ጫካ ይደበቃል ሰው። እንዴ አስተማሪ በፍጹም መታየት የለበትም። አስተማሪው መሄዱና ቤቱ መግባቱ ሲረጋገጥ ነው እኛ የምንወጣው። ስለዚህ መከባበር በእኛ ዘመን በጣም በጣም በጣም ይጠብቃል። ወደ መድ ስራ መስመር ስመጣ አትሌቲክስ የክብር ቦይት ቤት ነው። ጀግኖች አሉ፣ የጀግኖች ጀግኖች አሉ። ጀግኖቹን አዲሶቹ ያከብሯቸዋል። እንዲያውም በጣም የሚገርመው እጃቸውን እንኳን ወደኋላ አድርገው ነው እና ኃይሌን የሚጠብቁት እነደራርቱን የሚጠብቁት በቃ እነሱ ራሳቸው እየሮጡ እንኳን የሚሮጡ አይመስሏቸውም እግራቸውን ያሉ እጃቸውን ያሉ ልብሳቸውን ያሉ ሲራመዱ ያዋቸዋል ሲናገሩ ያለው አከባበር በጣም በጣም በጣም ጥብቅ ነው። ይባባላሉ። አዎ፣ እንዲያውም ለመጥራትም ይፈራሉ። አንዳንዶቹ ለመጥራት ይፈራሉ። እነሱ ናቸው ሄደው የሚያቅፏቸው። እኔ እንደውም ማረሳው ዶክተር ቀነኒሳ ኢንተርቪው ሲያደርግ ትዝ ይላችኋል፣ ገለቴ አደጋ ደርሶባት የራሱ ክብር ስቶ አይዞሽ ገለቴ የማይረሳ ቃላት ማለት ነው። እዛ እኮ እኔ ነበሩ። እስቲ ስለሱ። እሷ ኢንተርሴፕት ተደረገችና ሩማኒያዋቱ ማቱን ጋር ገለቴ ጥሩ የነበረችበት ሺ ዋስ ፍላይንግ በቃ በጣም የምትገርም ሯጭ ነች። ገለቴ ማለት በቃ የምትገርም ሯጭ ነች። በቃ ጠንካራ ተበላሽ ተበላሸ። እኛ መግባት አንችልም፣ ዞሮ ኖ ስቴዲየም የሚገባው ጠራን፣ ሄድኩ። ሲሄድ ቀነኒሳ ጨርሶ በዛ ጋር ይመጣል። ሲመጣ እሷ በጣም ታለቅሳለች። ያው እዛ እንደዛ አይነት ቦታ ሳታስቡት ታለቅሳላችሁ እናንተ። የሚገርመኛ ነው። እኔ አሁን ናቹራሊ ቶሎ አላለቅስም፣ እዛ ግን እንባ ሳያስበው ይመጣል። ምክንያቱም ወርቅ ነው ያመለጠ ምክንያቱም ኢትዮጵያዊ እዛ ጋር ወደቀ የሀገር ጉዳይም ነው። ከዛ እሱ መጣ ቀነኒሳ በዛ ጋር ያልፋል። ሲያልፍ አይዞሽ ገለቴ ሲል አሁን መቀለጃ ሆኖ ሁላችን እኔ አንድ ሰው ሆድ ሲብሰው አይዞሽ ገለቴ እንባላለን። በጣም ዶክተር እንዳልከው ነው። ኢቨን እንደውም ሰምቻለሁ ዶክተር ወልደመስቀል ማን ደራርቱ ኦሎምፒክ ካሸነፈሽ በኋላ ሁሉ የሆነ አርፍዳ መታ አንበርክ ከዋት ሁሉ ያውቃሉ ምናምን የሚባል ነገር ሰምቻለሁኝ። ቅጣት በዛ ሌቭል መከባበሩ እንዳለ ነው። እንደው በአጠቃላይ ግን እንደው አሁን ስለ አትሌቲክስ ስለሆነ የምናወራው አትሌቲክስ ለኢትዮጵያ ምንድን ነው? አትሌቲክስ እና ኢትዮጵያ እንዴት ነው? አሁን ውስጡ እንደኖርክበት ሰው እንደ ባለሙያ እንዴት ነው የምትገልጸው? የሚገርም ጥያቄ ነው ምን አይነት መልስ እንደሚመለስም ግራ ነው የሚያጋባው። አትሌቲክስ ለኢትዮጵያ ህይወት ነው። አትሌቲክስ ለኢትዮጵያ ባንዲራውን በጣም ከፍ የሚያደርግ ነው። አትሌቲክስ ለኢትዮጵያ ሙሉ ኢትዮጵያዊ ከህፃን እስከ ሽማግሌ በዛን ደቂቃ ውስጥ በአንድ ላይ የሚያየው በቃ ልዩ ነገር፣ ልዩ የሚያደርገው ይሄ ነው እና አትሌቲክስ ኢትዮጵያዊ ነው ራሱ በቃ ቢባል ነው የሚሻለው፣ ኢትዮጵያዊ ነው። ፓሪስ ኦሎምፒክ ላይ የሲሳይና የታምራት ጉዳይን እስኪ ንገረን። እሱ እኮ ልዩ ነው። ልዩ ነው። በዓለም እንዲህ አይነት ክስተት ነው፣ እኔ የምለው ክስተት ነው የምለው። ስልጠና እየተሰጠ ነው፣ ልጆች ሆቴል ናቸው። ከፍተኛ የሆነ ጥንቃቄ ነው የምናደርገው አገር ይጠብቃል፣ መንግስት ይጠብቃል፣ ቤተሰብ ይጠብቃል፣ ኤቭሪባዲ። ወርቅ ብር ነሐስ፣ ወርቅ ብር ነሐስ ነው የሚለው ሰው። በዚህ መካከል ስልጠናዎቹ ስንከታተል ሲሳ አልቻለም። ምርመራ ተደረገ። ምን አለ መናገር አልቻለም። ያን ቀናል እዚህ ጋር፣ ምክንያቱም በሰወት ልንወስን ነው፣ በኦሎምፒክ ልንወስን ነው። አትሌቶቹ ቻልም አድርገው መሮጥ ይፈልጋሉ አይደለም እንደ ታዲያስ። በዚህ መሀል ላይ ታምራት አራተኛ ሰው ነው። ተጠባባቂ ነው። ምን ይሻላል ስንል ቀኑ ሲያጥር ሲሳይ ወረቀቱን ይዘው እፎይ እኔ እንደ ወለድኩ መሰለት። ወንድ ነኝ አብ ነው። በቃ ሳይመጣ ሚ ያለሁ። እንዴት ነው? ታምራት መጣ። ታምራት ዝግጁ ነው። ታምራት እያለቀለት ስሯጭ ነው። በቃ ተምራት የዚህ ዘመን ሯጭ አይመስልም። ይህን ነቀን ሳይ ናይል የዘመን ሯጭ ነው ይመስል፣ ግን አክብሮት ስላለ ጸጥ ብሎ እየጠበቀ ነው። ትንፍሽ የለም። አክብሮት እዛ እኮ እንዲህ ነው። በቃ መቶ ፐርሰንት ላይ ነው። የታመመውን ጓደኛውን እንኳን እስከ መጨረሻው ይጠብቀዋል። ይችላል እኮ እኔ ጤነኛ ነኝ፣ እኔ እንትን ማለት ይችላል። እንደሱ ማለት እኮ ይችላል። እሱ እስኪመጣ ይችላል፣ ግን አላለም። ስም ምንም፣ ስም ምንም፣ ትንፍሽ ተገላገንላቸዋለሁ ወለድን ታምራትን ወሰድን። ሄደ ድሪም ላይነር ነው እሱ በቃ ሄደ። ታምር ሰራ ሲሳይም ተአምር ሰራ። በፊትም ተደርጓል ይሄ ነገር በነማሞ ወልዴ ጊዜ ማን ነበረ? አበበ ቢቂላ ቢቂላ ባይዘዌ ቀነኒሳም አንድ ጊዜ አለም ዋንጫ ላይ ስለሽን ሂድ እኔ አቃተኝ ብሏል። ያው እኛ አንሰማ ሜዳ ላይ ሆኖ እንጂ እኛ በሩጫ እንግዲህ ከሌ ጠገበ ነው የምንለው። ሩጫው ሲፈጥን ሲፈጥን አንዱን አልችልም ስትል ውይ ከሌ ጠገበ ሊቀር ነው እንላለን። ጠገበ እዚህ ድረስ ደረሰብህ ማለት ነው። አሁን ምግብ ጠግብ ጠግብ ጠግብ አታጎነብስ ማለት እንደ ዝም ብለህ የምትሄድ እንደዛ። እና ሂድ ይለዋል ጓደኛው። በዚህ የታወቁ ናቸው ትልልቆቹ፣ በፍጹም የታወቁ ናቸው። ሂድኔ ነገር ልጆችን እኔ ከዓለም አስበልጣለሁ። አሁን ለዓለም ሯጮች የወጡ መጽሐፎች አሉ። የእኛን አይገልጹም እኮ ጃዳ። አይደርሱብንም ፓሪስ ላይ እኮ ሌላ ተወዳዳሪ የሌላ አስመስለው እነሱ ይጠባበቃል። ሀይሌን ይጠብቃል። ቀን ስለሺ ደግሞ እዛ ተኝቶ ይጠብቃል። መሀል ረሂድ እኛ ደግሞ አይሰማም። ዘጠና ሺህ ሰው ነው ያለው ዙሩ የሚያሳዝን ነገር የሆነ መከባ ፍቅራቸው እ ከዘፈኑ ጋር ያልተነካ ሰው የለም። ዘፈኑ ቆይ ልነግራቸው ዶክተር እኛ ዘፈኑን አልሰማንም። ሰማን ቀነሳ ሳሸነፈ በቃ አመጣ። እዚህ ኤርፖርት ስንደርስ ዘፈኑ ይዘፈናል። እንባችን እኛ መቻሰብ ነው። ሰሽናል ቀደም ብለን ሙሉዬ ተመልካቾችን ጌም እያጫወትን ነበረና፣ ዛሬ የቤት ለእንግዳ ፕሮግራማችን ምንድን ነው የሚመርጠው የሚለውን ጥያቄ ጠይቀን ነበረ። በስንት መቶ ላይ ኢቢን እያስቀደሙ ልከው ልናል መልእክት እስካሁን እንግዲህ ዶክተር ከሚያወሩት አንጻር መነሻ አድርገው መልሳቸውን ይሆናል ያሉትን እየገመቱ ያለ ይመስለኛል። ና አሁን ጥያቄውን ለዶክተር እናቅርብ። ዶክተር፣ ከባድ ነው የሚሆነው ጥያቄው ቀላል ይመስላል፣ ግን ከባድ ነው። ጥያቄው ቀላል ነው፣ ግን ከባድ ነው። አሁን እንደዚህ ስለ አትሌቲክስ እያወሩ ብዙ ነገር ትስታ ወደኋላ። ከአትሌቲክስ እና ከእግር ኳስ የቱን ነው የሚመርጡት የሚል ነው ጥያቄው። በእንጀራ የመጣቸው እኔም ወደ እግር ኳስን ነበረ። አይ ምናልባት ትንሽ ጥርጣሬ ነበር። ምንድን ነው? ዶክተር ወልደ መስቀል ጋር በጣም አብሮ እንደሰሩን ወዳጅ እንደሆነ አውቃለሁ። ዶክተር ወልደ መስቀል ደሞ ድሮ ለጊዮርጊስ ኳስ ይጫወቱ ነበር። እብናና ከኳስ ነው ወደዛ የሄድኩ ከእግር ኳስ ነው። ስለዚህ ምናልባት የሱ ተጽዕኖ ሊኖር ይችል ይሆን ምናምን የሚል ፍርሃት ነበረኝ እንጂ እኔ እንደ በራሴ ነው። እሳቸው ሳይሆን እሳቸው እንደዛ ነው። አብዛኛው ህይወቴ አትሌቲክስ ከእሳቸው ጋር የነበረው አይ እኔ ከህክምና አስተማሪዎች የቀጥሎ እሳቸው ናቸው እንደሚጠሩትና እንደዛ አይነት ድንቅ ኢትዮጵያ ብዙ አታገኝ። እኔ ግን እግር ኳስ በጣም በጣም በጣም በቃ በጣም ነው፣ አሁንም ነው ነው። ደሞ የኔ ቡድን ጥሩ አይደለም ማንቸስተር ዩናይትድ ነው ዘንድሮ እንደ ነው ማና ብዙብ ሰፈር ነው ይሻላል። ብቻ ቤተሰቦቻችን ዛሬ በቤት ለእንግዳ እንግዳችን የዛሬው እንግዳችን ከእግር ኳስና ከአትሌቲክስ የቱን ነው የሚመርጡት ብለን ጠይቀናችሁ ነበረ። ቅድሚያ እናንተ መልሳችሁን የላካችሁን እንደጠበቃችሁን ተስፋ እናደርጋለን። ስለዚህ የዶክተር መልስ እግር ኳስ ነው የሚሆነው ማለት ነው። እንግዲህ እግር ኳስ ብላችሁ ያገኛችሁ ሰዎች መልሱን ማወቅ ብቻ አይደለም ሶስት እጣዎች አሉ ሀያ አምስት ብር ስልሳ ሺህ ብር እና ዘጠና ሺህ ብር ያላቸው ሶስት እጣዎች አሉ እና እግር ኳስ ማለት ብቻ አይደለም። ቀጣይ ደግሞ ለእናንተ ይዘጋጃል። ስለዚህ እጣውንም በዛው ይልካሉ ማለት ነው። መጨረሻ ላይ ማነው አሸናፊ የሚለውን እናሳውቃለን። ሽልማቱ እንደገና ገንዘቡን ተናገሪ። ሀያ አምስት ሶስት እጣዎች አሉ፣ ሀያ አምስት ሺህ ስልሳ ሺህ እና ዘጠና ሺህ 25 60 90 ደግሞ 90 ዓመት የኢትዮጵያ ሬዲዮ 60 ዓመት የኢትዮጵያ ቴሌቪዥን 25 ዓመት ኤፍ ኤም አዲስ 97.1 የሞሉበት ነው እና በምክንያት ነው። 25 ሺ 60 ሺ እና 90 ሺ ብር ከሶስቱ አንዱን የምትሸለሙት ማለት ነው። ስለዚህ ዶክተር መርጠዋል። እሺ ዶክተር ወደ ልጅነታቸው እንመለስና ልጅ እያሉ በጣም አድቬንቸር ያለ ህይወት ነበር ያሳለፉት። በገደሉ ሲሮጡ፣ ጫካ ውስጥ ሲያነቡ፣ ከእንስሳቶች ጋር ሲጫወቱ፣ ይሄ ሁሉ አልፎ ህክምና ትምህርቶውን አጠኑ። ከዛ ወደ ሀገር ቤት ተመለሱ፣ ወዳደጉበት አካባቢ ተመለሱ። እዛ ሲመለሱ ምንድን ነው ያጋጠሙት? የህክምና ትምህርቱ ምንድን ነው ዘመኑ? ነው በዛ ጊዜ የእኛ ዘመን ትንሽ ትምህርት ቶሎ ስራ መያዝ የሚቀጥለውን ወንድምህን ወይ ምህትህን ደግሞ መጥገፍ ለእነ አባባ ጋቢና አረቄ ትገዛለህ። እና በግ አራት ብር ነው፣ ኔ ወንድም አራት ብር ነው በግ በግ ታመጣ። ታሪክ ነው። እና ዶሮ እኮ በአስር ሳንቲም ዶልቼ በሚባል የሚሸጥበት ዘመን የነበርኩት እድሜን እንዳጠይቀኝ። ስለዚህ አይሞላም እዛ ዘመን ላይ ነው። እኔ እንግዲህ መጣሁና ረጅም ትምህርት ፈለግኩ። አረ ነው ምን እንዳስነሳኝ ብዙ አላውቀውም፣ ግን ረጅም ትምህርት ጀመርኩ። በዛ ላይ ተምረን ተምረን አቶ ዓለም ባለካ ጥሩ ነው ምልስ። ሴትም በቃ አዲስ እንጂ ለመጥበስ ነገር ዶክተር አያሌው ውድቅ ነው ምትለው። ስለዚህ ትምህርቱ በጣም ረዘመ። አባታችን በፊት ደህና ነበር ኑሮ። በኋላ ደግሞ ደርግ ሲመጣ ፈተሸውና ሙሉ ዜሮ ላይ አመጣው። እዛ ደግሞ የተወለድነው ነው ብዙ ነን፣ እዛ በርከት ያለ ሰው ነው የሚወለደው፣ ገጠር አሁን። ስለዚህ አንዱ አንዱ መደገፍ አለበት። አሁን እሱ አልወደደም፣ የእኔን ትምህርት አልደገፈም። አሁን በስንኝ ነው የሚቀበልኝ፣ ሻምበል ነው እና ሻምበል የእርሶ ልጅ መቼ ነው የሚመረቀው ሲሉት እኛ ከሞትም በኋላ ነው ይላሉ። ኃይለኛ ነው ስንኙ። ፊቷ አትቆምም። በጣም አስቸጋሪ ፍጡር ነው እና ደሞ እኔን ሲያየኝ ለሺ ብር ብሎ ከመማቀቅ በመቶ አርባ ብር አርፎ መቀመጥ ይለኛል። መቶ አርባ ብር አስተማሪ ነው ያለ ጋቢ፣ አስተማሪ አረቅ ይዞ ይመጣል። በቃ ይመረቃል። የኔ ቢያዩት ቢያዩት አያልቅም። ምን ነካ። እንደምንም ብዬ ተጎትቼ ጠረስኩ ጨረስኩና ያው ገጠር መሄድ አለብኝ። ምክንያቱም አባቴ ሳይሞት እኔ ደረስኩ። ሄድኩልህ። አሁን እኔ ስወርድ አባቴ አለ። እኔ ደግሞ ሀኪሞን ኧረ በስመ አብ፣ ሮጥኩና አባዬ፣ ቡርቅቅ ያልኩ ስናገር፣ ዝም ብዬ እንደ ልቤ ነው የምናገር። አባዬ ሀኪሞን ጨረስኩ። ጉልበት ላይ ዝቅ ስል አላነሳኝም አሁን ኪዩት ነኝ የሰለጠንኩበት ስለሆነ ስላላነሳኝ፣ አንድ ጥያቄ የሚቀጥል እንዳለ ነው። ፕላስ የእኛ አባት ችግሩ ከዘራ አለው። ከዘራው ደግሞ ጫፉ ብረት አለው። መጠንቀቅ አለብህ፣ ካላማረው ላፍ ነው የሚያደርግህ። ስለዚህ ዲስታንስን ቶሎ መጠበቅ አለብህ። ሲሄድ የለን ተመለስኩና፣ ቁም ጨረስ ሁ ጨርሻ እኔ ፋክቱር አልተሰጠኝም። መታወቂያ የለም። ገና ፈተና አልፌ እኔ እኮ አባዬ እኮ አልፌያለሁ የማውቀው ነገር የለም። አንተ አጨርስም እኔ ስሞት ነው የምጨርሰው። ደረሰኝ እሆነ ሐኪም የሚሉ ነው ደግሞ ወንጀል ምርመራ ነው። አየህ ወንጀልም በፋክቱር አለ በመረጃ ነው። እያለቀስኩ ወደ እናቴ ከሄድኩ እሱ አትሊስት መረቀችኝ እና ግን በጣም የሚገርመው ነገር ተመልሼ መጥቼ መድስ ፕሮፌሰር ጀማል ይባላሉ። ተሰጥቶኝ መታወቂያ ወረቀት አባቴን ሄጄ አሳይቻለሁ። ሱ ለካ ለዛ ለሰፈሩ ሰው እሱ ሊያሳይ ነው ለካ ሄጄ አሳይቻለሁ ወረቀቴን አሁን ተማምኛለሁ ብሎ እንዴት እንደሚኮሩት ግን፣ ዶክተር፣ እንዴት ነው ሽፍት ያደረግከው ከዚህ ከህክምና ወደ ስፖርት ህክምናው? ሰርፕራይዝ ነው። እኔ ኳስ ወዳለሁ ያለው ጓደኛ አለኝ እዛ ቤት ኃይለ መላክ የሚባል ዳኛ ነው የእግር ኳስ ተሰማ፣ በጣም ውድ ወንድሜ ነው። እና ያው ቅዳሜና እሑድ እየመጣሁ እገባለሁ ተማሪም ሆኜ ተማሪ ሆኜ ተማሪዎች ያዋጡልናል። ኳስም እናይ ልጆችን አምሳ ሳንቲም ምናምን ያዋጡልንና ና ስቴዲየም መተን እንገባለን። እያጠናን እረፍት ሲሆን እናጠናለን። ሜዲሲን ጠንካራ ስለሆነ ደስ ስለሚለኝ ኳስ በቃ በጣም ነው ኢንጆይ የማረገው እና በኋላ ትምህርቱ ሁሉ ይቀናኛል። ይሄ ላይፍ ያለ ግራጁዌት አረኩኝ። ግራጁዌት ሳረግ ጦር ሜዳ ነው የተመደብነው። ኤርትራን የሰራነው ሶስት ዓመት ኤርትራ ሰራው መጣሁኝ። እኔ ደስ የሚለኝ ህፃናትን ማከም ነው በጣላኪት። ምክንያቱም ትንሽ ናቸውና ሁሉ ነገራቸው እዛ ጋር ይታያል። ትልቅ ሰው በጣም ረጅም ነው ሲጭንቅላቱየት ሁንያን ት ከዛ ግ ነገ በልገለይበልያ ግን ትንሽ ነው ግ ስለዚህ ህጻን ነው የሚሻለኝ እና እስመጣ እንዳጋጣሚ የመጣንበት ከጦር ሜዳ የተለቀቀንበት ጊዜ አልተመቸም። አንድ ዓመት በጠበቅ አለብን። ስለዚህ ጥቁር አንበሳ ተመላላሽ ክፍል ነው የምሰራው። እዛ መጣን እና ያው እገባለሁ ኳስ ኃይለ መላክ ደግሞ ውድ ጓደኛዬ ነው። እዛ ዶክተር ጌታቸው የሚባሉ አሁን የሉም፣ እሳቸውም አርፈዋል። መተው ኳስ ትወዳለህ አይደል አሉ በጣም በቃ ደስ ነው የሚለኝ። ኳስ እና ሐኪም እኮ ይፈልጋሉ አሉኝ ደ እሳው በነፃ ያስገቡኛል አልኳቸው እኔ ጥያቄ እሷልች ሁሌ ቀን እንድገባ ካቱም ሳንቲሙ በጣም ኃይለኛ ሆነ ግን ሐኪሞኛ አለሁ አሁን ሐኪሞኛ ዝርዝር ብር ሁሉ በደንብ አለኝ እዛ ሀኪም ይፈልጋል። ስለዚህ ገባሁ እልሻለሁ። ያው ማዕት ነው ፕሮሰሱ። እንደ አጋጣሚ እድለኛ ሁን ይገባሁ ስገባ እ ኮንፊውዥን ፣ እኔ እዛ ህመምተኛ ነው የለመድኩት። በዚህ ህመም አይነት ደግሞ በሽበሽ ነው ኢትዮጵያ ውስጥ። ያ መጽሐፍን አታነብም እኮ ሰው ነው የምታነብበው። እዚህ ስመጣ የሚሮጥ ሰው፣ የሚጫወት ሰው፣ ምን የሚል ሰው ቢሮ ይመጣሉ እኔ ጋ። እኔ አንደኛ የቀወስኩን መሰለኝ ጤነኛ ሰው ማየት እኔ በጣም ከባድ ነው። እኔ እዛ ጤነኛ ሰው ማየው፣ ሰው ሊቀጠር ሲመጣ ነው ወደ ስራ ሊቀጠሩ ሰዎች ሰዎች የጤና ምርመራ ይደረጋል። እዚህ ኤቭሪባዲ ኖርማል ነው። አንድ ሁለተኛው አንተ ሐኪም እኔ በዛ ጊዜ ያንን የሚያክል ሐኪም አያሌው ኪሎዬና መዝነኝ ይልሃል አንተ አትሌቱ ኪሎ እህል ቤት ነው ያየሁ። በኔ ዘመን አስበው ዶክተር አያሌው ጥላሁን የሚባሉ ሰው ሚዛን ሲበዙ ሰው ሰ ሎስ በጣም በሙያዬ ላይ ሎስ መጣ ብዬ ከዛ ዘጠኝ ወር ያህል ተጎዳሁ። ምክንያቱም እኔ እዛ በጣም ቢዚ ላይፍ ላይ ነው የነበር ነው። በሽተኛ እናክማለን፣ ምን እንላለን፣ እንሮጣለን። በእውነት በጣም ሰው እንረዳለን። እዚህ ባካንኩ በቃ ይመጣሉ ጠዋት፣ ኪሎ ይለካሉ፣ ይሄዳሉ። እንደዚህ አሁን እዛ ምንድነው የተማርኩት ስፖርት ውስጥ ማቀፍ ነው። ጠዋት ሁሉ አትሌት ሲመጣ እንደምን አደርግ ትተቃቀፍ፣ ትተቃቀፍ፣ ሽቶ ምናምን አለ። አንዳንዱ አሪፉን ቆይ ትቆያለህ፣ ማለት ሺው ላይ ትቆያለህ። ምንም የሌለው ላይ ደግሞ ደህና ነህ ብለህ አድርገህ ወደ እዛ ትሄዳለህ። አዲስ ህይወት ውስጥ ነው የከተቱኝ። ስለዚህ መጽሐፉ እንደገና ሌላ ለውጠ ነው የምታየው። እና በዚህ ምክንያት አንድ ዘጠኝ ወር ትንሽ ተጉላላሁኝ። ከዛ አጀስት አደረኩኝ። ዶክተር ከጉዳት ጋር እንኳን ሆነው በህክምና የሚሆነ የህክምና ጉዳይ ያላቸው ከጉዳት ጋር ሆነው በጣም ትልቅ ድልን ያመጡም አሉ ብዙ ና በተለይ የሲድኒ በደንብ ይጠቀሳል። እነዛን እስኪ ወደኋላ ተመልሰን እነዛን እስኪ ጉዳዮች። የሲድኒ ታሪክ እኮ ሁለቱ ትልልቆቹ ጀግኖቻችን ታመዋል። ስለዚህ ሁለቱ ልጆች ተገለሉ። ሁለቱ ልጆች ሲገለሉ ደራርቱና ኃይሌ ተገለሉ። ሲገለሉ በወቅቱ አቶ መላኩ ጴጥሮስ የሚባለው ኃላፊ አሉ። ቨሪ ስትሮንግ ጋይ። ሪሃብሊቴት አርገው እንደምንም ገፍተው፣ ምክንያቱም ወልደ መስቀል ያዝጎት፣ በስት ኳሊቲ ግን ህይወት ካለው ጋር ነው የሚኖረው፣ ክረንት ፊትነስ፣ ክረንት ሄልዝ የሚል አቋም አለው። ስለዚህ ጀግኖቹን ይዞ ኖረ። ያ ጀግና ሞት እኛ ደግሞ ሲድኒ ላይ እንፈልጋለን። ስለዚህ ሁለቱ ልጆች ተረስተዋል። በስውር ነው የምትረሹ። መጥፎ ነው። በስውር መረሳት አደገኛ ነው። ስለዚህ ሀይል አልሄድም አለ። አቶ መላኩ አስገድደው ፓስፖርት ይዘው ምን ብለው ደሬም ታማለች፣ ስራ አቁመዋል፣ ቀንሰዋል። ውድድሩ ደርሷል። እንደዛም እንደዛም ብለን ብቻ ሲድኒ ይገባል። ሲድኒ ገባን። ያው እንደ ሁለቱ አይጠበቁም። ችግር አለ። ኬንያኖቹ ተደስተዋል። ሌሎችም ተደስተዋል። ያው መደሰት ነው ስፖርት እንደዛ ነው። መረጃ ትቀባበላል። ማን አለ፣ ማን ሞቷል፣ ማን ቆስሏል፣ ማን አንክሷል እያለ ነው። እኛም እንሰልላለና እኔ በስለላ አንደኛ ነኝ እኔ በስለላ ነኝ ማን ታከመ ሕክምና በሰው መታመም መደሰት ማለት ነው። አዎ እንዳሸንፍ። አዎ ስራው ባህሪ ነው። ከዚህ የሚላከው መልዕክት መጥፎ ነው ከዛ ከአዲስ አበባ ደግሞ ከፍተኛ መልዕክት ነብሱን ይማል ጎርፍነህ ይመር ነበርና ጎርፍነህ ደግሞ እኛን ጣድፋል ያጣድፋል። አያሌው በህክምና ምን ተባለ ምን ተባለ። ክብር ጥሰ ይለ እኔ ምንም ወልደ መስቀል ልንጠይቅ እሳቸው ደግሞ የማውቀው ነገር የለም። አያሌው እንጠይቅ። በዚህ መሀል ወዲያ ወዲ ወዲያ ብለን የእኛን አትሌቶች ማየት የሚፈልግ ድንቅ ነጮች ሐኪሞች አሉ እግራቸውን መንካት የሚፈልጉ አዩልን። ቀኑ ደረሰ። እነሱም ቀስ ብለው ፕሮግራም ይሸፍኑ ጀመር። ሀይሌም ገባ፣ ደሬም ገባች፣ እኔ ወርቄ ናፈስኩ። የሚደንቅ ሀይሌ ውድድሩን ጨርሶት ካልሲውን ሲያወልቀው የነበረው ደም እግሩ ላይ በፍጹም ይረሳ አይደል? አሁን ዶክተር ጡረታ አሁን ወጥተሃልና ምን እየሰራህ ነው የሚለውና ከሰሞኑ ደግሞ ከአትሌቶች ጥቃት ጋር ተያይዞ እየሰራችሁት ያለው አንድ ስራ አለና እሱ ነገር ምን ደረጃ ላይ ደረሰ የሚለውን ምትነግረን ጥሩ ነው። እኔ ጡረታ ወጣሁና ያው አትሌቲክሱን ነው የቀጠልኩት። አትሌቲክስ ጋር ድጋፍ ሰጠን አሉኝ፣ እድሉን ሰጡኝ። እነሱ ጋር ፉል ታይም እየሰራሁኝ ነው። እንትን ነው በቃ ልምድ ልማድ ስላረኩኝ እኔ እዛ ጋ ስሆን ነው ደስ የሚለኝ፣ የቤቴም ስገባ ደስ የሚለኝ እዛ ቆይቼ ስሄን ነው እሱን እየሰራሁ ነው። አሁን ይሄ ሴፍ ጋርዲንግ የሚባለው አትሌቶችን ሁለንተናዊ ጥበቃ ማድረግ ሰቢግ ኢሹ የዓለም ኢሹ ነው። ኢትዮጵያዊ አትሌት ዲስክራይብ አደረገው ደስ ይለኛል። ኢትዮጵያዊ አትሌት ከገጠር ነው የሚመጣው የምትመጣው ሩጫን አልመው በሩጫ እነሱ እንዲያልፍላቸው ቤተሰብ እንዲያልፍለት ሀገር እንዲያልፍለት ብለው ነው የሚመጡት። ጀግኖች ናቸው፣ ዲተርሚንድ እንዲሆኑ ናቸው። ስለዚህ ከትንሹ አበረድስት እስከ ትልቁ መኖሪያቸው ድረስ ለፍተው ነው የሚያገኙት። እያንዳንዱ የሩጫ ሕይወት አፔንዳውንሱ በጣም ብዙ ነው። ስቃይ ነው። ለሴቶቹ የልጅ ልጆቼ በጣም ከባድ ነው። ለወንዶቹም የልጅ ልጆቼ በጣም ከባድ ነው። በዚህ ሲስተም ውስጥ ኦርኬስትራውን የሚመሩ አሰልጣኞች አሉ፣ ማኔጀሮች አሉ፣ ክለቦች አሉ፣ ቤተሰብ አለ፣ ፌዴሬሽኑ አለ፣ መንግስት አለ። ስለዚህ እነኚህ ልጆች በዚህ ኦሽን ውስጥ ነው እየኖሩ ያሉት። እነህኚህ ልጆች መጠበቅ ያስፈልጋለሁ የሚል ዓለም አቀፍ ህግ ወጣ፣ ዓለም አቀፍ አትሌቲክስ ፌዴሬሽን ወጣ። እነሱ በፈረንጆቹ 2023 ነው ጀምሩ ስራችሁን፣ ፖሊሲያችሁን አውጡ ብለው ህግ የሰጡ ገና ሁለት ዓመቱ ነው። እኛ ዘገየን፣ ግን ግን መዘግየት ምንም ማለ መጀመር ነው ጥሩ። ላውንች አደረግነው ልክ ዶፒንግን እንደምንከላከለው ድረጎችን እንደምንከላከለው ይህም አትሌቶቻችንን ጥበቃ ልናደርግላቸው ይገባል የሚል ስርዓት ጀምረን ሰነዶቹ የወረቀት ስራዎቹ አልቀዋል። አሁን የማደራጀት ስራዎቹ የሚቀጥሉ ይሆናል። ጥሩ ነው መጀመሩ ጥሩ ነው። ዶክተር፣ በጣም ነው የምናመሰግን። ያክብርልኝ፣ ስለተዋወቅን፣ በአካል ስላገኘን፣ ጥሩ ጊዜ ስላሳለፍን። እኔም ያክብርልኝ እናንተን በማግኘቴ ው ደግ ማክልን ውዶች ስለሆናችሁ ነው። ደስ ብሎኛል። ጨዋታ አይጠገብም።